መነሻችን ከበረሃ አገነት ሁመራ ከተማ አድርገን ራውያንን በአከርን ቱርካንን ሩዋሳን ሩባሎሚንን አቋርጠን ከሰቲት ሁመራ ከተማ ወደ ደቡባዊ ምስራቅ አቅጣጫ 105 ኪሎ ሜትር ተጉዘን የእንግዳ ተቀባይ የታታሪዎች የጀግኖች ህዝብ መኖሪያ የቆነጃጅት መገኛ በሆነች ዳንሻ ከተማ ላይ ተገኝተናል። በዛሬው ቆይታችን የዳንሻ ከተማ ታሪክ፣ የመሠረተ ልማት አውታሮች ዝርጋታ የንግድና ኢንቨስትመንት እንቅስቃሴ ምን እንደሚመስል እናስቃኛችኋለን። ነጋ ኪዳኔና አብርሃም ብርሃኑ ከወልቃይት ሚዲያ ዩቲዩብ ቻናላችንን ቆይታችሁ ከኛ ጋር እንድታደርጉ እንጋብዛለን። ወደ ዳንሻ ከተማ ታሪክና መልክዓ ምድራዊ አቀማመጥ ከማለፋችን በፊት የስፖንሰሮቻችን ማስታወቂያ ሰምተን እንመለሳለን። ፋኖስ ብርሃን ፈርኒቸር ጠቅላላ የቤትና የብር እቃዎች ማምረቻና መሸጫ፣ መዝቡል አልጋዎች፣ የብረት አልጋዎች፣ ጠረጴዛዎች፣ አግዳሚ ወንበሮች፣ አርማዲዮ፣ ኪችን ካቢኔት፣ የመጽሐፍ መደርደሪያ ሸልፍ፣ የፋርማሲ ባለሻ ጠረጴዛዎችና ቁም ሳጥኖች ማምረቻና መሸጫ፣ የእቃና ልብስ ማስቀመጫ ቁም ሳጥኖች በላሚኔትና በኤምዲኤፍ እንሰራለን። ምን ይሄ ብቻ፣ ተለያዩ መጠን ያላቸው የቤትና የብር እቃዎች በጥራት እናመርታለን። ከስራ ቆይተው ደክሞት አረፍ የሚልባቸው ሶፋዎቻችንና መዝቡል አልጋዎቻችን ምቾታቸው በደምብ ምንጫችን ተመስክሮላቸዋል። ለታዳጊዎችም የፈርኒቸር ስልጠና እንሰጣለን። ድርጅታችን ለወደፊት ትልቅ የአልሙኒየም በህብረት ወርክሾፕ ለመሆን አቅዶ የሚሰራ ያለ ባለራዕይ ድርጅት ነው። አድራሻችን ዳንሻ ከተማ ደስታ አሽከርካሪዎች ማሰልጠኛ ተቋም ፊት ለፊት በሚገኘው ማምረቻችን ወይም በዳንሻ ከተማ ቀበሌ 04 ከአዋሽ ባንክ ዝቅ ብሎ በሚገኘው መሸጫችን ያገኙናል። ለበለጠ መረጃ በስልክ ቁጥር 0985 7399 0985 5558 ይደውሉ ፋኑስ ብርሃን ፈርኒቸር ወደ ደቡባዊ ምስራቅ አቅጣጫ በ105 ኪሎ ሜትር ርቀት ከጎንደር ከተማ ወደ ሰሜን አቅጣጫ በ145 ኪሎ ሜትር ርቀት ትገኛለች። ዳንሻ ከተማ በአሁኑ በከተማዋ ቀበሌ 02 አርማጮ ሰፈር እየተባለ በሚጠራው ሰፈር በ959 ዓም በዋኛ አዳንና ኢዮርሳ ጣናው የተባሉ በግብርና ስራ የተሰማሩ ገበሬዎች ከ58 ዓመታት በፊት በገበሬዎች መገናኛና ማረፊያ የእርሻ ካምፕ ሁና ተቆረቆረች። ስያሜውን ያገኘችው ዳስ ዳሳ ከሚል ቃል ነው። ዳሳ ከሚለው ቃል ኋላ ዳንሻ ተብላ ተሰይማለች። ዳንሻ ከተማ የእርሻ ማዕከል ከመሆኗ በፊት በሽመል ቀርከሃ፣ ጋባ፣ ጫራ፣ ክርክራ እና ጎመሮ የሚባሉ ዛፎች የተሸፈነች ጥቅጥቅ ያለች ደን ነበረች። ከዱር አራዊት አንበሳ፣ ዝሆን፣ ነብር እና ተኩላ በብዛት ነበሩባት። ስጋቸው ከሚበሉ የዱር እንስሳት ሚዳቋ፣ ዱኩላ፣ ጤልጤሎ፣ ሶሳ፣ ፌቆ፣ አጋዘን፣ ወደም፣ ቶራ፣ እምቧና ድፋሳ በብዛት ስለነበሩባት በጋላይ አዳኞች ከቃፕቲያ ከደጀና ከጥልሎ ከአቀ ወርቅ ከአውራና ደጋ ጠገዴ እየመጡ ያድኑባት ነበሩ። እነዚያ እንስሳት አሁን አሁን ሙሉ በሙሉ በሚባል ደረጃ ከአካባቢው ጠፍቷል። ዳንሻ የእርሻ ካምፕ ሁና ከተቆረቆረች በኋላ ዋኘው አዳነ ፈረደ፣ ወንድ ማገኝ፣ ደምለው፣ ገታው፣ ቢረሳው ወልዴ አስተዳድረዋታል። ቢተወደዳዳንም ሚካኤል ቤተ ክርስቲያን በከተማዋ ገንብቷል። በኃይለ ሥላሴ ጊዜ በዶዞር በተከፈተው የመሬት መንገድ ለዳንሻ ከተማ ወደ ከተማ የምታደርገው እድገት የራሱ አስተዋጽኦ አድርጓል። ከአስመራ ወደ ሁመራ፣ ከሁመራ ዳንሻ በሚደረግ የነበረ ንግድ የራሱ ድርሻ ነበረው። በሚደረግ የነበረው ንግድ የገበሬው ምርት ጥጥና ሰሊጥ፣ ካስመራ በሚመጡ የነበሩ እንደነሱካር ሱካር፣ ብረታ ብረት፣ የቤት ዕቃዎች፣ አልባሳት፣ የተለያዩ ሸቀጣ ሸቀጦች መገበያያ የንግድ ማዕከል እየሆነች መጣች። በደር ጊዜም ዳንሻ ከተማ ቋርጦ የሚያልፈው የጎንደር ሁመራ መንገድ በጠጠር መንገድ ተገነባ። በመንገዱ የሚገኙ ትላልቅ ወንዞችም በሳንጃ በሙሴ ባምብ በሰረቋ በመከዞ በካዛ በርዋሳ ወንዞች ድልድዮቹም ተገነቡ። ዳንሻ ከተማም የከተማ ቅርጽ እየያዘች መጣች። ፋንቴ ገብርዬ የሚባል ማሲንቆ ተጫዋችም እንዲህ ብሎ ለአካባቢዋ አንጎራጉሮላት ነበር አዚሞላትም ነበር ድሮ አባቶቻቸው አንበሳ አደኑበት ዝሆን አደኑበት የልጅ ልጁ ደርሶ ትራክተር ነዳበት በማለት ቃኝቶላታል። በአሁኑ ሰዓት ዳንሻ ከተማ በሰሜን በካዛ ወንዝ፣ በደቡብ በመኮዘ ወንዝ፣ በምስራቅ በዳንሻ ዙሪያ ጠገዴ ወረዳ፣ በምዕራብ በካዛ ወንዝ ትዋሰናለች። 24 ሺህ ህዝብ የሚኖርባት ሲሆን ኑሮውን በዋናነት በእርሻና ንግድ የተመሠረተ ነው። ከ750 እስከ 775 ሜትር ከባህር ወለል በላይ ከፍታም አላት። በአራት ቀበሌዎችና 12 ቀጠናዎች ትተዳደራለች። የእርሻና የንግድ ማዕከሏ፣ የእንግዳ ተቀባይዋ፣ የታታሪዎች የጀግኖች ህዝብ መኖሪያዋ፣ የቁነጃጅት መፍላቂያዋ ዳንሻ ከተማ የዳንሻ ከተማ ቅዳሜ ገበያ ቅኝት። በዳንሻ ከተማ ቅዳሜ ገበያ የማይገኝ ነገር የለም። እህልና ጥራጥሬ፣ በርበሬና ቅመማ ቅመም፣ አትክልትና ፍራፍሬ፣ ሸቀጣ ሸቀጥ፣ ብረታ ብረት፣ አልባሳት፣ የጋማና የቀንድ ከብቶች በዳንሻ ከተማ ቅዳሜ ገበያ ሞልተው ተትረፍርፏል። በዳንሻ ዙሪያ ያሉ ገበሬዎች ማለትም ከዳንሻ ዙሪያ ጠገዴ ወረዳ ወይነት፣ ማይደሌ፣ ደብረሃሪያ፣ ሂላብ ከወልቃይት፣ ከዓቀ ወርቅ አውራ ደጀና፣ ጥልሎ ከቃብታ ሁመራ ከርዋሳ፣ ትርካን፣ ቃብቻና በአከር ካብ ደራፊ እና ካርማጮሆ የተለያዩ የግብርና ምርቶቻቸውን ይዘው መጥተው በዳንሻ ከተማ ቅዳሜ ገበያ ይገበያያሉ። ገበሬዎች እህልና ጥራጥሬ፣ አትክልትና ፍራፍሬ የጋማና የቀንድ ከብቶች ይዘው መጥተው የሚሸጡ ሲሆኑ የፋብሪካ ምርቶች የሆኑ እንደነ ሸቀጣ ሸቀጥ፣ አልባሳት፣ ብረታ ብረት ከዳንሻ ከተማ ነጋዴዎች ገዝተው ይመለሳሉ። የዳንሻ ከተማ ቅዳሜ ገበያ ከረፋዱ ሶስት ሰዓት ገበያው የሚደራበት ሲሆን እስከ ዘጠኝ ሰዓት ድረስ ሞቅ ደመቅ ብሎ ይውላል። ሶስት ሰዓት ጀምሮ እስከ ዘጠኝ ሰዓት በጣም የደራ ገበያ ያለበት ዘጠኝ ሰዓት ሲሆን ግን ከገጠር አካባቢ የሚመጡ ገበያተኞች ምርቶቻቸውን ሽጠው የሚገዙትም ገዝተው በመኪና በግበልና በእግራቸው ወደ ቤታቸው ይመለሳሉ። የዳንሻ ከተማ እንስሳ ገበያ ከቦረና የእንስሳት ገበያ ቀጥሎ በኢትዮጵያ ሁለተኛ ደረጃ የያዘ ትልቁ የእንስሳ ገበያ ነው። የእንስሳ ገበያው በሶስት ክፍል የተከፈለ ነው። አንዱ የቀንድ ከብት ገበያ ነው። ሁለተኛው የጋማ ከብት ገበያ ነው። ሦስተኛው ደግሞ የተሸጡ እንስሳት ጤንነታቸው ተመርምረው የሚቆዩበት ማቆያ ቦታ ኳራንታይን ነው። በዳንሻ ከተማ ቅዳሜ ገበያ በሬ ከ60 ሺህ እስከ 120 ሺህ ብር የሚሸጥ ሲሆን ከአዲስ አበባ ከአዳማ፣ ከአፋር አካባቢ የመጡ ነጋዴዎች ይገዟቸዋል። ከሐምሌ እስከ ጥር የሚሸጡ በሬዎች የተፈጥሮ ሳር በልተው የደለው በሬዎች ወዲያውኑ ተሽጠው የሚጫኑ ሲሆኑ ከየካቲት እስከ ሰኔ የሚሸጡ በሬዎች ግን ከተሸጡ በኋላ ለሁለት ሳምንታት ማድለቢያ ውስጥ ቆይተው ይጫናሉ። አለ የተባለ በሬ ከዚህ ገበያ እስከ መቶ ሀያ እስከ መቶ አስር ተሽጠዋል። እስከ መቶ አስራ አምስት ተሽጠዋል። ከኛ ጋር ደግሞ እስከ ሰባሻሉ እስከ እስከ 80 ሺህ። ወደ ፍየል ገበያ ስናመራ ወጠጤ ከ4000 እስከ 5000 ብር የሚሸጥ ሲሆን፣ ምኩት ደግሞ ከ12000 እስከ 15000 ብር፣ የወለደች እናት ፍየል እስከ ነግልገሏ ከ13000 እስከ 15000 ብር እንደሚሸጡ ተመልክተናል። በዳንሻ ከተማ ቀዳሜ ገበያ የእንስሳ ገበያ ገቢ ለመሰብሰብ ስርዓት ለማስከበር በዳንሻ ከተማ ከተማና መሰረተ ልማት እና በዳንሻ ከተማ ሥራና ስልጠና በገቢ ሰብሳቢና ደንብ አስከባሪ ሲድመኒ ማህበር የተደራጁ ሃምሳ ሰባት አባላት ያሉት ማህበር አለ። ማህበሩ ከእንስሳ ገበያ ውጭ እንስሳት እንዳይሸጡ የመከታተልና የመቆጣጠር ስራ ይሰራል። ለህዝቡም ደህንነት ሲባል ከውስጥ ነው የምንሸጠው። የሚሸጥ የሚለወጥ በካርኔ በባድራ አይሸጥም። ምክንያቱም ከውጭ ህገ ወጥ ስለሚሆን በመንግስት እኛም የሚከታተሉ እናሉ። በውጭ እኛ የሚሸጥ ሰው ይዘን ወደ ውስጥ እናገባለን። ቅጣትም አለው። በሬዎች ሲሸጡም ለአንድ በሬ 50 50 ብር የገቢ ቀረጥ እያስከፈለም ለከተማና መሰረተ ልማት በየወሩ ስምንት ሺህ ብር ገቢ የሚያደርግ ሲሆን ቀሪውን ለማህበሩ አባላት ደሞዝ ያውለዋል። ሌላ ብዳንሻ ከተማ ቅዳሜ የእንስሳ ገበያ በገበያው ዙሪያ ላሉ በምግብና በመጠጥ ስራ ለተሰማሩ ሰዎችም የስራ እድል ፈጥሯል። በወልቃይት ጠገዴ ባህል እንስሳት ከተሸጡ በኋላ ሻጭና ገዢ ብር በማዋጣት የሚገባበዙበት ፍንጥር የሚባል ግብዣ አለ። የፍንጥር ግብዣ አሁን አሁን ግን ወደ ቢራና ለስላሳ እየተቀየረ እየሄደ ነው። ፍንጥር ነው የሚባል ፋና ጦር አሉና የስርቅ ነገር እንዳይሆን ቤተሰብ እንዳይዘው ትክክለኛ ንብረት እንዲሆን እንዲታወቅ ይባላል። ለዚህ ነው ትምት፣ ለዚህ ነው ዋናው ነገር ምክንያቱ። ወንድም ይዘዋል፣ ንብረት ሲሸጥ ወንድም ይዘዋል። ወንድም እንዳይዘው የስርቅ እንዳይሆን የእውነተኛ ባለ ንብረት እንዲሆን ይሄ እማኝ ተዋውሎ ሻሻሻ ጠቁ አንድ ነገር ሲሆን ግን እማኝና ዋሱ እያ ዋስ ይደረግ ማኝ ያርገ ይጻፋል። ወረቀቱ እኔ ኃላፊነት ወስዳለሁ። ይህ ንብረት ሲሸጥ አንድ ነገር ከመጣው እኔ ራሴ መጠዋለሁ። ለእማኝ ይሆናል። ከተያዘ ይታሰራል፣ ገንዘብ ይከፍላል። ያው ኃላፊነት ንጹህ በንጹህ ከሆነ ደግሞ ያው ንጽህነት ለንጽህነቱ ነው ገዋዚዎች ያው ሻጭ እና ገዚ ናቸው። ሁለታቸው ነው የሚከፍሉ። ለመድኑ ሻጭ ለመድኑ፣ ያኛው ደግሞ ለነዋሪው፣ እዛ ነዋሪ ለማኞ ማለት ጠላ ነበር፣ ጥሉ ጠላ ነበር። ያው ከእንስሳ ገበያ ጉብኝታችን በኋላ ወደ አትክልትና ፍራፍሬ እህልና ጥራጥሬ ሸቀጣ ሸቀጥ ገበያ ነበር ያመራ ነው። በዳንሻ ከተማ አትክልትና ፍራፍሬ የገበያ ማዕከል በአካባቢው ካሉ ትላልቅ ወንዞች ሯሳ፣ ካዛ፣ መከዞ የተመረቱ እንደነ ድንች፣ ቀይ ስር፣ ካሮት፣ ቲማቲም፣ ሽንኩርት፣ ቃሪያ፣ ያበሻ ጎመን፣ ጥቅል ጎመን፣ ባሚያና መለኩያ የመሳሰሉት አትክልቶች የሚሸጡበት ብዙ ብር የሚንቀሳቀስበት የገበያ ማዕከል ነው። የከተማ አስተዳደሩ ለወደፊቱ ደረጃውን የጠበቀ የአትክልትና ፍራፍሬ ገበያ ማዕከል መገንባትና እንዳለበትም ያነጋገርናቸው ሻጭና ገዢዎች ነግረውናል።